እኔ እኮ ሁል ጊዜ የምናገሯት ነገር መሬት ላይ ጣብ ብላ አታውቅም፣ መሬት ላይ ጣብ ብላ አታውቅም። እውነተኛና እውነተኛ ነገር ነው የማወራው። እና ዛሬ በጣም የሚያሳዝን ነገር አንድ ተስፈኛዋ ነኝ የምትል ተስፋሽ በጠስና ተስፋሽ ይልቅ ሙጥጥጥጥ ይበል። አንቺ ከንቱ በጣም ክፉ ባለጌ ሰው ነሽ። እንደዚህ ብለሽ እንደዚህ ብለሽ ከአፍሽ ማውጣትሽ ለብሩኬና ለሃይሚ በጣም ክፉነሽ የብሩኬን የቡሩኬን ፎቶ ተሸክመሽ ማለት ነው። በእውነት እንደ ውዶች እመኑኝ፣ እመኑኝ። መቶ በመቶ ፐርሰንት እርግጠኛ ሆኜ የምነግራችሁ ነገር ቢኖር ሀይሚና ቡራ መቼም አይለያዩም። መቼም ማለት ነው። ታርቀው ይመጣሉ። አይኖ ጊዜ ሊፈጅ ይችላል። እነሱና ሊታረቁ የሚችሉበት ጊዜ ሊወስድ ይችላል፣ ግን አይለያዩም። እናንተ ግን እንደዚህ ያላችሁት በጣም ታፍራላችሁ። ምን እንዳለች ልንገራችሁ ጉዶቼ። ጽሁፏ በሰለሳት አይነበብም። ጽሁፏን እያነበብኩ ነው የምነግራችሁ። አረ እህቴ ለቡራ በውስጥ ተዋት፣ ተዋት በሉልኝ። ጨነቀኝ እኮ የኔ ዝምተኛ። ምን አባቴ ምን አባቴ ላድርግህ። ፈጣሪ ይጠብቅህ ወንድም። አለም እህቴ ምን ይሻላል? ደከመ እኮ ወንድማችን። አንቺ ብሎ አሳቢ አስበሽ ሞተሻል። እንደ አንቺ አይነቱ ቅርፊት ለሀይሚም ለብሩኬም አይሆንም። የቡሩኬም ፎቶ ተሸክማችሁ ተስፈኛ ተስፈኛ ብላ ስም የቀየረችዋ እህኔ ወይንም ያቺ መናጢ ስነመግባር መግባር ወይንም በረከት ተብያ መናጢ ከእናንተ ውስጥ አያልፍም። ስማችሁን ቀያይራችሁ እናንተ ናችሁ ይህንን እያደረጋችሁ ያላችሁት። አሽቃባጭ፣ በጣም አሽቃባጭ መርዝ ናችሁ። ለምን በዚህ ልክ የጥላቻ ንግግር ራሳችሁ ገስ ከፍታችሁ፣ ወርቁን ትመልስለት ወርቁን ትመልስ ወርቁን ትመልስ ብላችሁ አፋችሁን ከፈታችሁ አፋችሁን ከፈታችሁ፣ ልጅቷ ያለ ስም ስም እንዲሰጣት አደረጋችሁ። እንዴት ስጦታ ትመልሳለይ? ፋራናት ወይ ፋራናት። ሀይሚ ምናምን አስበላችሁ ሀይሚ ፋራ ሆነ አታቅም፣ ልትሆንላችሁም አትችልም። እናንተ በጫራችሁት ክብሪት እሳቱን ራሳችሁ አቀጣጠላችሁት። ከዘስ ልክ እሷ ደግሞ ከአሟ በላይ ጭቅጭቅ፣ ስድብ፣ ዱላ ቀረሽ ንግግርን በመላሳችሁ ስታዘንቡባት ይችል ምን ታርክ ተነስታ ጨርቅ ልብስ ሳይቀር መለሰች። ለሌላኛው ጊዜ ግን ሳታስቡበት ልባችሁ ሳይፈቅድ ሳያምን ለሰው ስጦታ አትስጡ። ልባችሁ ሳይፈቅድ ስጦታ አትስጡ። አይሰጥም ሲጀመር ልባችሁ ሳይፈቅድ ማለት ነው። አስመሳይ ከአንገት በላይ ማስመሰል ማለት ነው። ለቡርኬ ይሄ ግዛና ስጥ፣ ይሄ ግዛና ስጥ፣ ለቡርኬ ይሄን ያክል ብር ሰጥተናል ይመልስ እያሉ ለወንድም እየው ደግሞ እየጨቀጨቁ ነው አሉ። እሱ ብቻ ምን ይገርማል ውዶቼ። ሌላው ነገር ደግሞ ለሀይሚ የተባለችው በጆሮ የሰማው ይተይኝን ነው። አንቺ ሀይሚ በሙሽዬ እጅ፣ የሙሽዬን እጅ ነካሽ ነሼ እሙሽዬ በእጃቸው አጉር ሰውሽ፣ ዛሬ የእሳቸውን እጅ ነከስሽ። ሀይሚ እጅ ነካሽ አይደለችም። እጅ ነካሽ እንኳን ብትሆን እናንተ ናችሁ እጅ ነካሽ ያደረጋችኋት እንጂ ሀይሚ ከመሬት ተነስታ እጅ ነካሽ አልሆነችም። ንገሩ ባዮሽ ማለት ነው። እሙሽዬ የቡራ እናት ደግሞ ማለት ነው። ክፉ አይደሉም። እናት ናቸው ከልባቸው ጅግና እናት ለዛው ማለት ነው። ቆሻሻ በእናንተ የተነሳ እኮ እሳቸው ተዘቅዘቀው ያለምንም ምክንያት ሲረገጡ ነው የከረሙት ሚዲያ ላይ። ለእናት እንኳን ፍቅር የሌላችሁ ማለት ነው። በጣም የምታሳዝኑ ናችሁ። እውነት እኛ እኮ ክፉ ነገር መናገር ፈልገን አይደለም። የምታደርጉት ነገር ግን ክፉ ነገር እንድንናገር ያደርገናል። በጣም ከሚባለው በላይ ማለት ነው። ግን አንቺ ለቡራ በውስጥ መስመር ንገሩት ነገሩ እኮ ቡሩክ እኮ የዋህ ነው። እንደዚህ እንደናንተ አይነቶችን አሽቃባጭ እየሰማ እኮ ነው አሁን ቡሩክ ሀይሚ ላይ ራሱ እንደዚህ ኮፍስ ኮፍስ ማለት የጀመረው እኮ፣ እንጂ በፊት እኮ ያቃቅፋታል ሀይሚ እየተናብርድ ይቅርታ እንባባል ወደ ነበርንበት እንመለስ ምናምን እያለ እኮ እንት ሌላ ተለ የቅርታ ይጋብዛታል። ማርያም እንደምላቹ አሁን እኮ በቃ ጅንን ጅንንንን ምን እነዚህ ናቸው፣ ተጀነንባት አትለምን እያሉ እንደነዚች አይነቷ ቅርፊታም ማለት ነው። በውስጥ ንገሩት ምናምን ነገር ያው ብሩኬ በባለፈው ለታ ሰላሳ ሁለት ላሞችን ሰብስክራይብ ፎሎ አድርጓል። ያ በውስጥ መስመር እነዚህ ወሬ ያቃብላሉ ምናምን። ልጁ ልጁን እኮ ሴት አደረጉት ጉዶች። ብሩኬር እኮ ሴት አደረጉት። ሴታ ሴት አደረጉት። እዚህ ጋር ወሬ እያመላለሱለት ማለት እነሱ ቁጭ ብለው ወሬ ያመላለሱለታል። እሱ ደግሞ ይመጣል። ኢትዮብ ላይ ልጅቷ ላይ ጀንን ጅንንን። ስልክ እንኳን እንዳታነሳለት ብለውት ነው። ስልክ ስትደውል ሀይሚ እንዳታነሳለት አሉት። ይኸው ስልክ እንኳን አያነሳም። ትናንትና ለምን ስልክ አላነሳም እያለች ሀይሚ ስትጨቃጨቅ ነበረ። በምን ምክንያት እነዚህ ላሞች ስልክ አታንሳ ስደውል፣ በቃ ዝጋት ኩርት በልባት ቆንጆ ነክ ምናምን ነገር ውዶች፣ እነሱ ያሉትን ነው የምነግራችሁ። በጣም እኮ እንደው ባልቴት እነዚህ ባልቴቶች ማለት ነው ሰውን ቆመቀር እኛ ልጅ ወልደናል፣ አይናችን በአይናችን አይተናል ይላሉ። ገስት ላይ ተቀምጠው ማለት ነው ሰው ልጅ ወልዶ እናት ሆኖ የእናትን ፍቅር ያሳያል እንጂ ህይወት ምን እንደሆነች ይመክራል እንጂ የትዳርን ጥቅም ለማያውቁት ትዳር ምን እንደሆነ ያስተምራል እንጂ እንደነዚህ አይነት ሰገጥ የምክር አይመክርም። በጣም ታሳዝናላችሁ። በዚህ አጋጣሚ